የአትሌት ገለቴ ቡርቃና የባለቤቷ ታደለ ገብረመድህን ጉዳይ አሁንም መቋጫ አላገኘም። አዳዲስ መረጃዎችን እየሰማንና ና እያደመጥን እንገኛለን። ሰይፉ ላይ ቀርቦ ብዙ ጥያቄዎች ግን አልተነሱም ተብሎ ነበር። ከእነዚህ ውስጥ አንዱ ኮፍያ እያደረገው ለምንድን ነው እውነት የተያዘው ከኃይሌ ቤት ነው ወይ የሚሉና ሌሎች ጉዳዮች ነበሩ። ከዛም ሲከፋ በርካታ የግል ሚስጥሮችንም ታደለ ይፋ አድርጓል። የምንነግራቸው የመጀመሪያው መረጃችን ነው። ሁለተኛው ህይወቱ ላለፈው አትሌት አባዲ ሀዲስ የገንዘብ ድጋፍ እየተደረገ ነው። እስካሁን ድረስ በርካቶች የገንዘብ ድጋፍ አድርገዋል። የለተሰንበት ግዴ ባለቤት ግን በተለየ ከሌላው በተለየ ሁኔታ ማለት ነው። የቀድሞም አሰልጣኙ ሀሳብ አስተያየቱን ሰጥቷል። በተለይ አባዲ ሀዲስ ማን ነበር ስለሚለው ጉዳይና እውነታውን ይፋ አድርጓል። በዝርዝር እንነግራቸዋለን። ከአመታት በፊት ህይወቱ ላለፈው አትሌት አባዲ ሀዲስ የገንዘብ ድጋፍ እየተደረገ ነው። የለተሰንበት ጊዲ አሰልጣኝ ሀይለ እያሱ ግን በተለየ መንገድ ስለ አባዴ ምስክርነቱንና ትዝታውን ተዘረፈ ስለተባለው ቦታም እውነቱን ይፋ አድርጓል። ሁለተኛው መረጃችን ነው በማራቶን ውድድር መጨረሻው ወጡ ግን እንደ ጀግና ስለሚከበሩና እንደ ንጉስ ስለሚታዩ አትሌትም ሌላ መረጃ እንነግራችኋለን። ሁሉ ስፖርቶች ነን። ሁሉ ስፖርትን ላይክ ካረጋችሁ፣ ሼር ሰብስክራይብን ካደረጋችሁ በኢትዮጵያ አትሌቲክስ መረጃዎችን በልዩነት ታገኛላችሁ። መነሻችንን ከሰሞኑ በተከታታይ እያደረስንላችሁ ስላለው አወዛጋቢ ጉዳይ እናንሳ። እንግዲህ የአትሌት ገለቴ ቡርቃና የባለቤቷ ታደለ ገብረመድህን ጉዳይ ብዙ የተባለለት ነው። በየለቱም አዳዲስ ነገሮችን እያሰማን ይገኛል። ከዚህ በፊት እንግዲህ ባለቤቷ ሰይፉ ሾው ላይ ቀር ሀሳብ አስተያየት ሰጥቶ ነበር ግን ሰይፉ እጅግ የተመጠነ ጥንቃቄ የተሞላበት ጥያቄዎችን አቅርቦለታል ከዛ ውጭ ስለመታሰሩ አልጠየቀውም መኪና ውስጥ ራቁቱን ሆኖ ሽጉጥ የታየበት ፎቶ የማን ነበር የሚልም አላነሳለትም ከሀይሌ ግቢ ነው የተያዘው የሚለው ጉዳይ በተመለከተም ምንም አላለም ነበር አሁን ግን በአዲስ ኢንተርቪው ተመልሷል የገለቴ ቡርቃ ባለቤት ታደለ ገብረመድህን ከዛ ውጭ ውስጥ ግን በጣም በግል ምስጢር ደረጃ እያወራው ግን የ16 ዓመት ልጅ ይኖረን ነበር። ነገር ግን ከዛሬ 16 አመት በፊት የሶስት ወር ልጅ ጽንስ አቋርጠናል ለዚህ የሚቅርታ ጠይቃለሁ ብሏል። ጽንሱ የተቋረጠበት ምክንያት ገለቴ በሃይማኖታዊ ስነ ስርዓት በሙሉ ወንጌል በፕሮቴስታንት ማለት ነው ትዳር መመስረት ትፈልግ ነበር። የአርግዝና ቢኖር ኖሮ ደግሞ ቤተክርስቲያኑ አትፈቅድም። ስለዚህ በለኔ ክብርና ለስሜ በሚል በወቅቱ ጽንስ ማቋረጣችን እስከዛሬ ዛሬ ድረስ የሚጸጽተኝ ነው ልጅ አልወለድንም ማለቷ በራሱ የዛ በራሳችን አንዱ የጥፋት ውጤት ነው ሲል በጸጸት ተናግሯል። በሁለተኛ ደረጃ ያነሳው ነጥብ ግን አሁንም የተያዝኩት ኃይል ያናገሩኝ ስወጣ ነው። ከዛ በኋላ ከደበደቡኝ በኋላ የኔን አስረው ጉዳት አድርሰውበኛል ሲል ሆዱ ላይ እና እንዲሁም አይኑ ላይ የደረሰበትን ጉዳት አሳይቷል። አጥንቱ ልመሰበሩም ገልጿል። ከዛ ውጭ ግን በጥፋተኝነት የከሰሰው አትሌት መሰረት ደፋርን ነው። መሰረት ደፋር ማን እንዳሰሳታት ባላውቅም በአሳዛኝና በአሰቃቂ ሁኔታ እርሷ ማህበራዊ ሚዲያ ላይ እንዲጫዋጫኋና ኔ በደልና ድብደባ እንዲደርስብኝ ምክንያት ካደረጉ ሰዎች ውስጥ አንዷ መሰረት ደፋር ነች ሲል ታደለ ገብረመድህን ገልጿል። እንግዲህ እርሱ ተፈቷል። ከዛ በኋላ እንግዲህ ገለቴ ወርቃም ድጋሚ አልተመለሰችም። እርሱም እንግዲህ የሰዎች ከያዙ በኋላ ድብደባ ተፈጽሞብኝ ከሁለት ቀን ተኩል በኋላ እንግዲህ በቦሌ ቡልቡላ አድረስ አድርሰውኝ ወደ ቀጥ ብለ ወደምትሄድበት ሄድ ብለው ለቀውኛል ብሏል። የደበደቡኝ ሰዎችንም በአካል አውቃቸዋለሁ ብሏል። በወቅቱ መያዙ ከተነገረ በኋላ የአዲስ አበባ ፖሊስ እንዳልተያዘ መግለጫ ሰጥቶ ነበር። ይህንንም ሁሉ ስፖርት ዘገባውን አድርሶላችሁ ነበር። የሆነ ሆኖ እንግዲህ ቀጣይ ምን ሊሆን ነው የሚለው ጉዳይ ነው። ታደለ ግን አንድ ሀሳብ አለው ኃይለ ገብረስላሴን ጨምሮ ሌሎች የሚያውቁ ሰዎች ጉዳዩን በሽምግልና ቢይዙት ከሁሉም ነገር የተሻለ ይሆናል እያለ ነው። ገለቴ ቡርቃ ከሰሞኑ በተከታታይ እየደረሱባት ላሉ ክሶች ምንም አይነት ምላሽ አልሰጠችም። ሁሉ ስፖርት ወደፊት የሚወጡ አዳዲስ መረጃዎችን ወደ እናንተ ያደርሳል። ወደ ሌላ መረጃ እንለፍ። ለአባዲ ሀዲስ እንዲሁ በተከታታይ ከገለቴ ጋር ስሙ እንደ አዲስ የተነሳ ይሁን እንጂ ከወራት በፊት በመሆኒ ትግራይ የገዛው መሬት ስለመዘረፉ እንዲሁም ደግሞ በሀገር ውስጥና በውጭ አደረጋቸው አስራ ሁለት ውድድሮች ሽልማቱ እንዳልገባለት በዚህም ምክንያት ገጠር የሚኖሩት እናትና አባቱ እጅግ በከፍተኛ ሁኔታ እንደተቸገሩ የሚያሳዩ መረጃዎች ሲወጡ ነበር። ከሰሞኑ ትልልቅ ሰዎችና ሂሮት መሸሻን ጨምሮ አትሌቶች ድጋፍ ሲያደርጉ ነበር ነበር። ሪሁ አረጋዊም እንዲህ ሃምሳ ሺ ብር ድጋፍ አድርገው ነበር። አሁን ሰንበት ግደይ አሰልጣኝ ኃይለ ያሱ አንድ የምስክርነቱን ሰጥቷል። ኢትዮራነርስ ጥያቄ አቅርቦለት ነበር። አባዲ በትውልድ መንደሩ የገዛው መሬት ካንተ ጋር በነበረ ጊዜ ነው ወይ ወይ ስፔኒዳ ማኔጅመንት እየሰለጠነ የገዛው መሬት ነው፣ ገንዘቡ ውስጥ በየትኛው ማኔጅመንት በተቀበለው ገንዘብ ነው የገዛው፣ በስንት ብር ተገዛ የሚል ጥያቄ አቅርቦለት ነበር የለተሰንበት ግደይ የአሰልጣኝ እንግዲህ ኃይለ ያሱ ሲያቀርብ ልጁን ያሳደግኩት እኔ ነኝ ልጄ ነው። አሁንም መቼም የትም ቆሜ እኔ በሱ ጉዳይ መሰክራለሁ ብሏል። መሬቱን ሲገዛ በኔ እየሰለጠነ በግሎባል ማኔጅመንት እያለ ነው። ከየት በተላለፈለት ገንዘብ መሬቱን ገዛው ለምትለኝ የግሎባል አትሌት ሆኖ ሌላ ማኔጅመንት ገንዘብ ሊከፍሉ አይችልም። ከፈለክ መረጃዎችን ከባንክ መውሰድ ይቻላል ብሏል። ከግሎባል ማኔጅመንት ከወሰደው ገንዘብ ነው ቦታውን አራት ሚሊዮን የገዛው። መኪናውን ስድስት መቶ ሺህ ብር ገዛ። ሁለቱንም ከግሎባል ማኔጅመንት በተሰጠው ገንዘብ ነው የገዛው። ቦታውን ሲገዛ ነው የምስክር ሆኜ ፈርሜ በላቦ የገዛው መሬት ነው የሚል ምላሽ ሰጥቷል። ግሎባል ጋር ያለው ገንዘብ ተቀብሎ ጨርሷል ትላለህ። ግሎባል እያለ የናይኪ ኮንትራቱ ስንት ነበር? ግሎባል የማን ገንዘብ ከልክሎ ያውቅም፣ ሲሰጥም በማስረጃ ነው። ማን ሰጠው ማን ከለከለው ለሚለው፣ አሁን እየሄዳችሁበት ያለው መንገድ ሁሉንም ይፈታዋል። ስለዚህ በርቱና ማጣራት ሂዱበት ቀጥሉበት የሚል ሐሳብም መጥቷል። በተለይ ከግሎባል ጋር ያለው ጉዳይ ማለት ነው መሬቱ አሁን ላይ ክደት ተፈጽሞበታል እንዳን ነበረ ምስክር አልተሻሻጡም ትላለህ የሚል ጥያቄ አቅርቦለት ነበር። መሬቱ ለአባዲ ተሽጧል ሲል ለተሰንበት ግደይ አሰልጣኝ መልስ ሰጥቷል። የሆነች ክፍተት አለች። ክፍተቷ የእርጋ ጊዜ ነበረው። ሻጭ የእርጋው ጊዜ ክፍት ተጠቅሞ አሁን ያለው ክርክር ሊገጥም ችሏል ብሏል። በሽምግልና ማስማማት አይቻልም ወይ ለሚለውም በቀረበ ጥያቄ ነው ሞንኩ ሌላ ሽማግሌ ሊያዘጋጅ ይችል አነጋግራቸው እችላለሁ የሚል ጥያቄ አቅርበዋል። በጣም በሚያሳዝን ወቅት ላይነን የሚገርም የአባዲ ገንዘብ ለምን ተከለከለ ብለው ያልጠየቁ ሰዎች ለአባዲ ቤተሰ መጓጮ ሲሰበሰብ አምስት ሺ ብር ብቻ አስር ሺ ብቻ እያሉ መጮ ጀምረዋል። እነማ እንደሆነ ማንደላ ካቸው አውቅ ያለው ቢልም ይሄኛውን ዝርዝር ጉዳይ ግን እንለፈውና ወደ ሌላ ጉዳይ ስንሄድ የአትሌት ጉዳፍ ጸጋይ የቀድሞ አሰልጣኝ ፍሊሞን ጸጋይም እንዲሁ አስራ አራት ሺ ሰባት መቶ ብር ለግሷል። የቀድሞ ጉዳፍ አሰልጣኝ ፍሊሞንን ጥም ጥያቄ ቀርቦለት ነበር። ስለ አባዴ የሚታወቅ ነገር ምን አለ ተብሎ ማለት ነው። ባሰብኩት ቁጥር እጅግ በጣም የሚያሳዝነኝ አትሌት ቢኖር አባዴ ሀዲስ ነው ብለዋል። እንቀራረብ ነበር። መኪና ያጋዛውትን የነኝ መኪናውን የገዛው ችችንያ አካባቢ ካሉ መኪና መሸጫ ቦታዎች ነበር ብለዋል። መኪናን ያስመረመር ነው ችችንያ የሽቡና አካባቢ ያለ ጋራጅ ነው ብለዋል። አባዴ መኪናን ያስመረመረ ከገዛው የውየት ማኔጅመንት እያለ ነው በሚል ጥያቄ ቀርቦ ነበር። መሬት መኪናም የገዛው ግሎባል ማኔጅመንት እያለ ነው የሚል ህክምና ላይ ሰጥቷል እነዚህ ምስኪን የአባዲ ቤተሰቦች ወጣቱ ልጃቸው ሀዘን ልባቸው ሰብሯቸዋል እንደገናም የልጃቸው ደም በደም እና በላብ ያገኘው ገንዘብም ተነፍቋል ችግራውን ቾን አይታቸው በርካቶች ግን ያለ ስስት ድቃፍ እያደረጉ ይገኛሉ አንዳንዶቹ ደግሞ እንዴት ተከፈለው በምን ባንክና ደረሰኞቹ ሌሎች ጉዳዮችም እንዲጠሩ እየጠየቁ ነው ሶስተኛው መረጃችን ላይ ደርሰናል በመጨረሻ በማራቶን መጨረሻ ደረጃ ቢወጣም አሁንም ድረስ ግን እንደ ወርቅ ሜዳሊያ እና እንደ ንጉስ ይከበራል። ከአሸናፊነትም ከወርቅ ሜዳሊያ በላይ የገዘፈ ሀገር ማለት ምን እንደሆነ በተግባርና በጀግንነት ያሳየ ምናልባት ሊደገም የማይችል ከአእምሮ በላይ የሆነ አንድ የአፍሪካ አትሌት ገድል ነው ይህ ታሪክ። ሀገር የላከችኝ እንዳቋርጥ አይደለም ይላል ጆን ስቴፋን አኳሪ። ለአንድ አትሌት ሀገርን በኦሎምፒክ መድረክ መወከል ከፍ ሲል ደግሞ አሸናፊ ሆኖ ወርቅ ማንጠልጠል ትልቅ ግቡ ነው። ይህንን ያደረጉ ደግሞ በርካታ አትሌቶች ናቸው ያላቸው ይህኛው ታሪክ ግን ከነዚህ ሁሉ የተለየ ነው። ማሸነፍ ቀርቶ መጨረሻ ለመውጣት እንኳን በርካታ ሰዓት ነበር የወሰደበት። ነገር ግን ኦሎምፒክ ሲታወስ ሁሌም ስሙ ከአሸናፊዎች በላይ ገዝፎ የሚነሳ ሰው ታሪክ ነው። ጊዜው 1968 ሜክሲኮ ኦሎምፒክ ሲሆን ታሪኩ የሚጀምረውም እንግዲህ እዚህ ጋር ነው። በመድረኩ በማራቶን 78 አትሌቶች ለአሸናፊነት ወርቁንም ለማምጣት ሰንደቅ ዓላማቸውን ከፍ አድርጎ ለማውለብለብ ተዘጋጅተዋል። ከነዚህ ውስጥ አንዱ ደግሞ በግብርና ሙያ ከሚተዳደሩ ቤተሰቦች የተገኘውና ታንዜኒን የወክለው

42 ኪሎ ሜትር ዘለግ የሚለው ውድድር ተጀመረ። አኳሪ እስከ 19 ኪሎ ሜትር ጠንካራ ተፎካካሪ ሆኖም ሄዶ ነበር ይላሉ። 19ኛው ደቂቃ ላይ ግን ታጅበው ከሚረጡት አትሌቶች ውስጥ የሚገኘው አኳሪ ተደነቃቅፎ በመውደቁ እግሩና እጁ በአስከፊ ሁኔታ ጉዳት ደረሰበት፣ ደማ፣ ተላላጠ። ብዙ አትሌቶች በወደቁበት የሕክምና እርዳታ ተደርጎላቸው ውድድሩን በዛው ሲያቋርጡ፣ ስቴፋን አኳሪ ግን አይደለም፣ ለመሮጥ ለመንቀሳቀስ እንኳን ፈታይ ከነበረው ህመሙ ጋር እየታገለ ሮጥ አትሌቶቹንም መከተል ያዘ ከባህር ጠለል በላይ ሁለት ሺህ ሁለት መቶ ከፍታ ባለውና እጅግ አስቸጋሪ በሆነው የአየር ጸባይ ምክንያት ብዙዎች በኦክስጅን ታግዘው ከውድድሩ ወጡ። እሱ ግን ደም እየፈሰሰ እግርና እጁን በፋሻ ታስሮ እያነከሰ በዝግታ መሮጡን ቀጥሏል። የህክምና ባለሙያዎች ጉዳቱ እንዳይባባስ እንዲያቋርጥ በተደጋጋሚ ቢነግሩትም እሱ ግን ፍቃደኛ አልሆነም። እውነቱን ስቴዲየም ውስጥ ሆኖ በቴሌቪዥን የሚከታተሉ ተመልካቾች ለአሸናፊነት ከሚደረው ትንቅንቅ በላይ ግን ትኩረት ስቧቸዋል። በዚህ መሃል አሸናፊው ታውቋል። ኢትዮጵያ አትሌት ማሞ ወልዴ አድካሚውን ውድድር በበላይነት በማጠናቀቅ የኢትዮጵያን ሰንደቅ ዓላማ ከፍ አደረገ። በአትሌት አበበ ብቄላ በ1960 ሮም ኦሎምፒክ የተጀመረው የባዶ እግር ማራቶን ድል ለሶስተኛ ተከታታይ ጊዜ በአትሌት ማሞ ወልዴ ሀትሪክ የተሰራበት ሆኖም በታሪክ መዝገብ ተጽፏል። በመድረኩ የሁለት ጊዜ ኦሎምፒክ ባለድሉ አበበ ብቄላ ቢያቋርጥም ማሞ ወልዴ ኢትዮጵያ ሌላ አዲስ ጀግና እንዳላት ለዓለም ያሳየበትም ሆነ ኢትዮጵያን በትውልድ ቅብብሎሽ ኮራች። ከባድ ጉዳት ያጋጠመው ስቴፋን አኳሪ ግን የቱንም ያክላት አሸናፊዎች በብዙ ኪሎ ሜትሮች ርቀት ላይ ቢሆንም እጅ አልሰጠም። ከአንደኛ እስከ ሶስተኛ ወጥቶ አትሌቶች ሜዳሊያቸው ለመቀበል ወደ ፖዲየም አምርተዋል። ሽልማቱ እየተበረከተላቸው እያለም ግን በርካታ ሰዎች እጅግ እየጮሁ ነበረ። ከባድ ጉዳት ያጋጠመው ስቴፋና ኳሪ ግን የቱን የሚያክል ከአሸናፊዎች በብዙ ኪሎ ሜትር ርቀት ላይ ቢሆን እጅ አልሰጠም። ከአንደኛ እስከ ሶስተኛ ወጥቶ አትሌቶች ሜዳሊያቸውን እየተቀበሉ እያለ ተመልካች ሩጫውን ያላጠናቀቀው አትሌት አለ፣ ሽልማቱ መዘግየት አለበት በማለት ስሙን እየጠሩ ጮኸዋል። በዚህ ብቻ አይደለም። ከሽልማት ስነ ስርዓቱ በኋላ መምሸቱን ተከትሎ ሁሉም ሰው ሲበተን፣ አዘጋጆችና የተወሰኑ ተመልካች ብቻ የስቴፋና ከዋሪ መጨረሻ ለማየት በስቴዲየም ተቀምጠው ውለዋል። የወደቀበት ሰዓት ጉልበቱ ቦታውን የለቀቀውና ስብራት ያጋጠመው አትሌት ህመሙን ስቃዩና ሀገሩ ታንዛኒያን ተሸክሞ እየወደቀ እየተነሳ አሸናፊው ማሚ ወልድ ከገባበት አንድ ሰዓት ዘግይቶ ስቴዲየም ደረሰ። ከዚያ ያሉ ተመልካቾች በደስታቸው በመጮህ ደስታቸውንና ድጋፋቸውን ገልጸውለታል። 23 ኪሎ ሜትሮችን ከከባድ ህመም ጋር የታገለው ሰው በጽናት 57ኛ በመሆን የመጨረሻውን ደረጃ ይዞ አጠናቋል። ስቴፈን አኳሪ 21 አትሌቶች በጉዳትም በድካምም በተለያየ ምክንያት ውድድሩን ሳይ ጨረሱ ሲቀሩ፣ የሜክሲኮ ኦሎምፒክ ሶስት ሰዓት ከአምስት ደቂቃ ከሀምሳ አስራ ሰባት ሴኮንድ ሮጦ ለማጠናቀቅ ወስዶበታል። ሆኖም በክብር ተመዝግቧል። በነገር ሁሉ የተገረሙ ጋዜጠኞች ጠየቁት። ሀገር የላከችኝ እንድጀምር ሳይሆን እንዳጠናቀቅ ነው በማለት መለሰላቸው። ያጋጠመውን ሁሉ የተመለከተው አንድ የዘጠኝ ዓመት ልጅ ከወላጆች ጋር ሆኖ አድናቆቱን ገለጸለት። በአንድ ወቅት ታንዛኒያ አምርቶም እንደሚጎበኘው ቃል ገባለት። ከአመታት በኋላም ያኔው ልጅ ቃሉን መፈጸሙ ሆነ ስቴፋና ኳሪ ይነገራል። ሩጫ ካቆመ በኋላ ወደ ግብርና የተመለሰው ጽኑ ሰው በ2000 ሲድኒ ኦሎምፒክ የማራቶን አሸናፊዎች እንዲሸልም ተጋብዞ ወደ አውስትራሊያም አምርቷል። የወቅቱ ሻምፒዮን ገዛኸኝ አበራን የወርቅ ሜዳሊያም ያጠለቀለት እሱ ነው። የዓለም አቀፍ ኦሎምፒክ ኮሚቴ ጥሩነሽ ዲባባንና ቀነኒሳ በቀለ በ5000ና 10000 አራት ወርቅ ሜዳሊያ ባመጡበት የ2008 ቤጂንግ ኦሎምፒክ የክብር አምባሳደር አድርጎ እውቅና ሲሰጠው ሀገሩ የምን ጊዜም ጀግና ብላ የክብር ኒሻንም የሸለመችው ሰው ነው። በእርግጥም ጥንካሬና ተስፋ ከግብርና የወሰደው የኦሎምፒክ ትርጉም የገለጠውና የአፍሪካን ጽናት ተምሳሌት በመሆን በተግባር ያሳየው ጆን ስታፍን አኳሪ አሁን 83ተኛ ዓመቱ ላይ ይገኛል። በርካቶችም ረጅም እድሜና ጤና ላንተ እያሉት ይገኛሉ። ክቡራትና ክቡራን የሁሉ ስፖርት ቤተሰቦች ለአሁኑ ያስኩላችሁ የተለያዩ ስፖርታዊ መረጃዎችን እነዚህን ይመስላሉ። በቀጣይ ሌሎች ጉዳዮችን እየመልሳሉ፣ ቻው ቻው